የልዑል እግዚአብሔር ሰላም በሁላችሁ ላይ አድሮ ይኑር። የድንግል ማርያም አማላጅነቷ አይለያችሁ። እግዚአብሔር አምላክ ይህንን መዋለ ጾማችንም በሰላም አስፈጽሞ ለብርሃነ ትንሳኤ አድርሰን። አሁን የምንመለከተው ሁለተኛው ሳምንት ቅድስት ተብሎ የሚጠራውን ይሆናል። በዚህ ቀን እግዚአብሔር አምላክ እነሆ ቅዱስ አምላክ ነውና እኛም ቅዱስ እንድንሆን ቅዱሳ እንድንሆን ይፈልጋል ሁሉም የተቀደሰ ህይወት እንዲኖሩ ይሻል። ስለዚህ እግዚአብሔር ቅዱስ ነው፣ እኛም እሱን መስለን በሮሜ 8 28 እንደተጻፈ የልጁን መልክ እንዲመስሉ አስቀድሞ ወሰነ ይላል እና እግዚአብሔር አምላክ በቅድስና ህይወት ሁላችን እንዲመራን የእሱ ቅዱስ ፈቃድ ይሆንል። ሌላው ግን በዚህ ጊዜ ቅድስት ተብሎ በሚታወቀው ሳምንት ውስጥ የምናስበው ምንድን ነው ስንል ሰንበትን ነው። እግዚአብሔር አምላክ ሰንበትን እንደ ቀደሳት ሰንበትን ቀድሶ ለእኛ ቅድስት አድርጎ እንደሰጠን የሚያሳይ ነው። ሰንበት ስናከብር ሁለት ሰንበት እናከብራለን በኦርቶዶክስ ተዋሕዶ ቤተ ክርስቲያን። አንደኛ ቀዳሚት ሰንበት፣ ሁለተኛ ሰንበተ ክርስቲያን፣ የክርስቲያን ሰንበት። ቀዳሚት ሰንበት የተባለችው የቷናት? ቅዳሜ ነው። ለምሳሌ ውዳሴ ማርያም በምትደግሙበት ሰዓት ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ይላል። እንግዲህ የቀዳሚ ሰንበት ይላል። የቀደመይ ሰንበት፣ የአይሁድ ሰንበት ወይም በብሉይ ዘመን የምትከበር ሰንበት ሁሉም ሰው ሊያከብራት የሚገባ የምትገባ ሰንበት ያቺ ቀዳሚ ዘፍጥረት ሁለት ቁጥር ሶስት ላይ እንዲህ ይላል እግዚአብሔር አምላክ ሁሉን በስድስት ቀን ከፈጠረ በኋላ በሰባተኛው ቀን አረፈ። የሰባተኛውን ቀን ቀደሰው፣ አከበረው፣ ሰንበት አለው። ዘፀአት ምዕራፍ 20 ላይ ስትመለከቱ ከአስርቱ ትእዛዛት አንዱ ሰንበቴን አክብር ነው ወይም ሰንበትን አክብር ነው። እዚህ ሰንበት ቅዳሜ ላይ ጌታ ከፈጠረው ፍጥረት ሁሉ አረፈ። ለምን አረፈ? ደክሞት በፍጹም አይስማማውም፣ ለስም አጠራሩ ክብር ምስጋና ይግባው። ለምንድን ነው ግን ቅዳሜ ሰንበትን አረፈ የሚለው? ዛሬ ከምሰሩ ስራ ሁሉ አርፋችሁ እግዚአብሔርን ታመሰግኑ ዘንድ ነው። ስለዚህ ቅዳሜ የስጋ እረፍት ናት። ሁለተኛ ሰንበት እሁድ ነው። እሁድን ሰንበት እንደውም የታላቅ የቀኖች ሁሉ ንግሥት ነው የሚላት አትናቴዎስ ሲጠራት የዕለታት ሁሉ ንግሥት አባይ ታላቅ ዕለት ይላታል። ለምን? በዚህ ቀን ደግሞ ነፍሳችን አርፋለች። እንዴት? ያ ዓለምን በስድስት ቀን ፈጥሮ በሰባተኛው ቀን ያረፈው የሁሉ ፈጣሪ እግዚአብሔር ዓለምን ለማዳን በመጀመሪያው ትምህርት ዘወረደ ላይ እንዳየነው ነው ወርዶ ወደዚህ መጥቶ ነፍሳችንን በዕለተ ሰንበት እሁድ አሳረፋት። ማቴዎስ 28 ቁጥር 1 ስትመለከቱ፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ስትመለከቱ ወደ መቃብሩ ስፍራ በዕለተ ሰንበት ወይም ደግሞ የሰንበቱ መጨረሻ በመጀመሪያው የሰንበት ቀን እነሆ ወደ መቃብሩ ስፍራ ሄዱ መቃብሩ ግን ባዶ ነበር ነፍሳችን ያረፈችበት ዕለት ዕለተ ሰንበት እሁድ ደግሞ ሰንበት ተብሎ እሱም ይጠራል አንድ ቀዳሚት ሰንበት ሁለት እሁድ ሰንበት ይህንን እነሆ ሰንበታቴን አክብሩ ብሎ በነቢዩ እንደተናገረ እነዚህ እናከብራለን ቀዳሜን ለምን እናከብራለን እግዚአብሔር ከፈጠረው ፍጥረት ሁሉ ስላረፈ እረፉ አመስግኑ ሲል፣ እሁድን ለምናከብራለን ነፍሳችን እረፍት ያገኘችበት ስለሆነ። ቅዱስ ዮሐንስ ወንጌላዊ በፍጥሞ ደሴት ሳለሁ ይላል ራእይ አንድ ቁጥር አስር ላይ ምን አለ? በጌታ ቀን በመንፈስ ነበርሁ አለ። የጌታ ቀን የሚላት እሁድን ነው። ሐዋርያት የጌታ ቀን ብለው ይጠሯታል። ቅዳሜ ስጋችን ያረፈበት የሚያርፍበት እሁድ ደግሞ ነፍሳችን የሚያርፍበት ልዩ ቀን ነው። ቅድስት ሲል እግዚአብሔር ቅዳሜን፣ እግዚአብሔር እሁድን ለሁላችን ቀድሶ ሰጠን። ለምንድን ነው እነዚህን ቀናት የሰጠን? ከተለያዩ ስጋዊ ነገሮች አርፈን፣ አዎ ሰው አርፎ፣ ከብቱ አርፎ፣ መሬትም አርፋ፣ እንስሳትም አርፈው፣ በዚህ ቀን የታመመን እንድንጠይቅ፣ ድውያንን እንድንጠይቅ እግዚአብሔር የሰጠን ዕለት ነው። አንዳንድ ሰዎች በዓልን አክብሩ እየተባልን እንሆ እንቅፋት ሆነን ብለው የሚያስቡ ለራሳቸው እንቅፋት የሆኑ ብዙ ሰዎች ልንሰማ እንችላለን። የታመሙትን እንድንጠይቅ የተቸገሩትን እንድንጠይቅ ለስጋ ብቻ መሮጥ አይደለም፣ ለዓለማዊ ነገር ብቻ መክነፍ አይደለም። እግዚአብሔር ዛሬ ይጠይቀናል። አንድ እግዚአብሔር እንድንወድ፣ ሁለት ወንድሞቻችን እኅቶቻችን እንድንወድ። ስለዚህ በዕለተ ሰንበት ቀዳሚት በዕለተ ሰንበተ ክርስቲያን እሁድ በእነዚህ ቀናት ችግረኞችን እንድንጎበኝ እግዚአብሔር ይፈልጋል። በጸሎት ከሌላው በበለጠ ቀን እንድንጸልይ ይፈልጋል። ቅድስት አላት። ቅዳሜና እሁድን እግዚአብሔር ሰጠን። የሚገርም ነገር ልንገራችሁ። ቅዳሜን ብዙ ሰዎች ያከብሯታል፣ አይሁድ ያከብሯታል፣ የአድቬንቲስት እምነት ተከታዮች ያከብሯታል፣ እሁድን አያከብሩ። እሁድን ደግሞ ካቶሊኮች ያከብራሉ፣ ፕሮቴስታንቶች ያከብራሉ፣ ቅዳሜን ግን አያከብሯትም። ብቸኛ ቤተ ክርስቲያን በዓለም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይቺ ቤተ ክርስቲያን ግን ቅዳሜን ታከብራለች እግዚአብሔር ቀድሷታልና እሁድን ታከብራለች እግዚአብሔር ከሞት ተነስቶባታልና ይህ የእኛ ጸጋ ነው ቅዱስ ነኝና ቅዱሳን ሁኑ ሰንበታቱን ቀድሶ የሰጠን እኛ በእነዚህ ቀናት እንድንቀደስ ነው ክብር ምስጋና ለሁሉን ለሚችል ለእግዚአብሔር ይሁን እግዚአብሔር ህይወታችሁን ቀድሶ ኑሯችሁን ቀድሶ ባላችሁበት ምድር ሁሉ ሰላሙን በልባችሁ ይጻፍ ድንግል አትለያችሁ የለተ ሰንበት በረከት ረድኤት ከእኛ ጋር ይኖር አሜን።